ሰላም ያስፈልገናል። ወጣቶች መምራት አለባቸው። ምንም ጥያቄ ነው? መኖር መቻል አለባቸው። ወጣቶችን ህይወት በሚመለከት የማይመለከታቸው ሰዎች የሚወስኑበት ስርዓት ማክተም መቻል አለበት። የትግራይ ህዝብ ከማንም ህዝብ በላይ ሰላም ይገባዋል የሚባል ህዝብ ነው። ስለዚህ ሰላምን ላድር ያደረገ አስተሳሰብ ሊነቀል ከሆነ አሁን እዚህ መድረክ ላይ የምንወያየው ከአንድ ድሌ ሁሉም ሰው መነጋገር ያለበት ነገር ቢኖር ጠመንጃ መንከ ሶስት ወስተ በሚል ብቻ የሚገለጽ አይደለም። የትግራይ ህዝብ አሁን የገጠመው አደጋ የህልውና አደጋ ነው። የመኖር ያለመኖር ጥያቄ ነው። መኖር አለበት። መኖር የሚኖርበት ከሆነ መጀመሪያ ሰላሙ መረጋገጥ መቻል አለበት፣ ከሁሉም አቅጣጫ የትግራይ ህዝብ አደጋ ተደቅኖበታል። ከምንም ነገር በላይ ግን የውጭ አደጋዎች ላይ ብዙ ጊዜ እያሳበብን ከምንኖር ውስጣችን ውስጥ ያለውን ችግር በደንብ ማየት ከቻል አብዛኛውን ችግር የምንፈታው ስለሆነ አይ ቲንክ ሰላም የሚባለውን አጀንዳ ይዘን ነክሰን ማነጋገር መቻል ትልቅ ነገር ይመስለኛል። ልማት ይቆይልን፣ አሁን የህልውና አደጋ ገጥሞናል ስንል? ያው እስከተሳካ ድረስ ልማት የማካሄድበት እድል ካለ ማየቱ ችግር የለውም። አሁን ባለው ሁኔታ የህልውና አደጋ የገጠመው ህዝብ ሰላሙን መጀመሪያ መረጋገጥ ኃላፊነት አለበት። ሰላም ማረጋገጥ ሲባል ግን ዲሞክራሲ ለምሳሌ ግድ የሚለን ነገር አለ። አምስት ሰነፎች ሙሉ ህዝብ በተደጋጋሚ ለጦርነት የሚዳረጉበት ሁኔታ ማክተም መቻል አለበት። አምስት ሰነፎች ስሜታቸው በአንድ ወይ በሌላ መልኩ መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት። ይሄ የግድ ዲሞክራሲን የግድ ይላል። የትግራይ ፖለቲካ ኃይሎች ብዙ ናቸው። ትግራይ ህልናዋን ለማረጋገጥ በምታደርገው ውጊያ የሚሳተፉ በሺዎች በመቶ ሺዎች የሚቆጠሩ ወጣቶች የግድ የአንድ ፓርቲ ደጋፊዎች አይደሉም። ግን አንድ ፓርቲ ውስጥ ያሉ አምስት ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚማገድበት ሁኔታ ማክተም ካለበት የትግራይ ፖለቲካ ዴሞክራቲክ መሆኑ ብቻ አለበት። ይሄን ለማድረግ በሚደረግ ጥረት ይሄ መድረክ አስተዋጽኦ እስካደረገ ድረስ ትልቅ መድረክ ነው የሚል እውነት አለን። ግን በዚህ መድረክ ብቻ የሚያበቃ አይደለም። ወጣቱ ባለቤት መሆኑ ብቻ አለበት። በሆነ አጋጣሚ ፖለቲካል ኮሪደር ስለተገኙ ብቻ የትግራይን ህዝብ ወደፈለጉት ማጥ የማስገባት መብት አለን በሚሉ ሰዎች ብቻ የትግራይ ህዝብ የትግራይ ወጣት ዕጣ ፈንታ መወሰን እንደማይችል የምናሳይበት ጊዜ ነው። ይሄ መድረክ ለዛ ኮንትሪቢዩት ያደርጋል የሚል እምነት አለኝ።